በርካታ መድረኮች ከዚህ ቀደም ስለ ኪ ሃውሲንግ ፋይናንስ ሶሉሽን በርካታ መድረኮች ላይ ገልጸናል። ዓላማውን፣ ምክንያቱን፣ ልዩነቱን በዋናነት ከሌሎች ኢቨንቶች ከሌሎች ዝግጅቶች ድርጅቶች በምን እንደሚለይ ደጋግመን ገልጸን ነበር። ገልጸን ግን አንዳንድ ሶሻል ሚዲያ ላይ ውዥንብሮች ሲመጡ አባሎቻችን እንደ አምባሳደር ሆነው ሲከራከሩልን ወይም አይ ትክክል አይደለም ሲሉን አላየንም። ስለዚህ ዛሬ ምንድን ማድረገው አጠራርጌ የኪ ምንነትን ለምን ያው ብዙ ሚዲያዎች ዛሬ ጋብዘናል። እዚህ ያላችሁት ብቻ ሳትሆኑ፣ እቤት ያሉትንም መግለጽ ስላለብን ስለ ኪ ድጋሚ ካልተረዱት እንዲረዱት አጠራርጌ ለመግለጽ እሞክራለሁ። እንግዲህ በኢትዮጵያ ላይ የቤት ችግር ግልጽ ነው። የቤት ችግር መፍትሄ ተብሎ ከዚህ ቀደም በኮንዶሚኒየም ወደ 300 ሺህ ኮንዶሚኒየም ተሰርቷል። ይሄ ሁሉ ሪል ስቴት ተደምሮ ወደ 100 ሺህ ቤት ቢሰራ ነው እስከ ዛሬ ማለት ነው። የኢትዮጵያን ህዝብ እንግዲህ ባለፈው እንደሰማ ነው ያው እንግዲህ በአመት 3 ሚሊዮን 4 ሚሊዮን ህዝብ እንጨምራለን። ከቤቱ ከግንባታ ጋር አይገናኝም። ስለዚህ አሁን ያለንበትን የቤት ችግር በዛ ምክንያት በዛ ችግር ውስጥ እንገኛለን ማለት ነው። ለዛ ብለን እንግዲህ መፍትሄ ይዘን የመጣ ነው ኪ ሃውሲንግ የበኩሉን ሁሉን የኢትዮጵያን ችግር ሊፈታ አይችልም። ግን ይሄውላ ሪል ስቴት ታርጌት ያላደረገው ዛሬ ገንዘብ ካለኩ ቀጥታ ሄዶ መግዛት ይቻላል? ቀጥታ ሄዶ ማንኛውም ሪል ስቴት ላይ መረከብ የሚቻልበት ይቻልበት ሁኔታ ነው ያለው። ግን አብዛኛው ህዝብ እዛ ውስጥ እንዳይሳተፍ ያደረገው ምክንያት ምንድነው በሚል መሳተፍ ያልቻለው ቀጥታ ያን ዲፖዚት መክፈያ እና የቤት ቀጥታ መግዣ የሚችልበት አቅም ስለሌለው፣ ለሱ ደግሞ መፍትሄ ብለው እንደ ቢዝነስ አልተያዘም፣ ሁሉም ሪል ስቴቶች ማለት ይቻላል። ስለዚህ በእኛ በኪሃውሲንግ ያንን እንዴት ነው መፍትሄ የምንሰጠው የሚለውን ስንመጣ መነሻው በአማካኝ ደሞዙ ስንት ነው፣ የሰው ደሞ ስንት ነው በአማካኝ ለዛ ደሞዙ፣ በዛ ደሞዙ እንዴት ነው ቤት ባለቤት መሆን የሚችለው የሚል መነሻ ሀሳቡ ነው።